ከሀና ጋር በጣም ተግባብታችኋል ይላል ምናሴ አዎ በደንብ ተግባብተናል በጣም ተግባቢ ልጅ ናት እናት ሀናም ትለዋለች አዎ በጣም በጣም ጥሩ ልጅ ነች አንቺ ግን ትምህርት አትማሪም እንዴ ይሏታል ትምህርት አልማርም አቆሚያለሁ አቋርጫለሁ ከዘጠነኛ ክፍል ካቋረጥኩ አንድ አመቱ እንሆኛል ለምን መማር እኮ መማር አለብሽ ይላታል ምናሴ አይ እናቴ ከሞተች በኋላ ብዙም ትምህርት መሄዳል ካቆምኩ አንድ አመቱ ነው ትላለች እንዴ ምን እያልሽ ነው ምን አስበሽ ነው ቢሆንስ መማርም አለብሽ እኮ ትምህርት ደረሰብሽ ሀዘን ምን ያህል እንደሆነ ባለ አቅም ግን ነጋችን ለማስተካከል መማር አለብሽ አባቴ ትምህርቴን አቆም ያለው ስለው ምን እንዳለኝ ታቃለ ግን እሺ ምን አለሻለ እሱ በደስታ ብታቋርጭም ምንም ማለት አይደለም፣ እንጀራ በሳህን እንጂ በትምህርት አይበላም አለኝ አለች። ስለዚህ እኔም ስለዚህ እኔ ነገሩ ትክክል አይደለም እኔ ከአባትሽ በላይ ይጨነቃለሁ ማለት አይደለም፣ ትምህርትሽን ማቋረጥ ግን ተገቢ አይደለም። በቃሽ፣ ችግር የለውም። ታክሲ የደረስኩበት ቦታ ስለደረስኩኝ ልሄድ ትለዋለች። በቤታችን ዛሬ ስለመጣሽ ደስ ብሎኛል፣ አመሰግናለሁ ይላታል መናሴ። እኔም ስለመጣው ደስ ብሎኛል። ስልክሽን ቅር ካላለሽ ብትሰጭኝ ብንደዋወል ቅር ይልሻል? ችግር የለውም ትለውና ቁጥሯን ሰታ ቻው ተባብለው ይለያያሉ። ምን ሆነህ ነው? የላ ባለፈው እኮ ምናሌ ቢሮ ስመጣ ዝም አልከኝ። ዘጋችሁን ኩለታችሁም። ያስቀየምኩ ነገር ካለ ንገረኝ፣ ይቅርታ አንተ ዝም በለኝ፣ ተወኝ፣ በቃ አልፈልግም። ምንድን ነው? ችግር አለ? እንደ ኤላ፣ ምንድን ነው ንገረኝ እስኪ። ጥፋት ካለብኝ ይቅርታ ልጠይቅህ። ይቅርታ የምልህ አጥፍቼ ከሆነ ሳላቅ ብዬ ነው። ሰው አይደለው እሳሳት አለሁኝ። እኔ እናንተ ሁለታችሁ ናችሁ ለእኔ ወንድም፣ እንደ ወንድም የተቀበላችሁኝ። ለዛም ነው ጠፍር ግብ ብዬ ይቅርታ የምጠይቃችሁ። ኪድዬ፣ እውነቴን ነው። እኔ ለምን እንደዘጋኸኝ አላቅም። አዎ፣ አንተማ ምን ይገባሃል? እኔ ለቃጠል እንጂ ይላል ኤላ። ምን ሆነ ነው ግን ምንድነው? ምን እንደሆነ ታውቃለህ አንተ ስማ፣ አንተ እኮ የበላህበትን ወጭት በካልቾን ብለህ የምትሰብር ጎበዝ ነህ ይለዋል። ማለት ምን ማለት ነው? ኤላን የምትለው ምንም እየገባኛለው ቆይ፣ ማን ነው ግን እንደሱ ያልቆጠርኩት እኔን ነው እኔን ይላል ኤላ። እንዴ ምን ጆሮ ነኝ እኮ። ግን ሌላ ሰው መስዬ ተመሳሳየብህ እንዳይሆን አውቀኸኛል ግን ይለዋል። አረ አሁንም መቀለድህ ነው። አሁን በኋላ ከዚህ በላይ አብረን ከቆየን አንቅ እንደምገልህ ነው። ስለዚህ እንዳትከተለኝ ብሎት ኤላም ጥሎት ሄዳል። ጆሮም እዛው እንደቆመ ወይ ጉድ ሰው ሁሉ ምንድን ነው እየነቀለ ነው? ይላል። ፋዘር አልደከመትም ይላል ልጄ ደክሞኛል። እስኪ ዚች ጋር ፍንበል ፋዘር ይለዋል። እሺ በልሽ ቁጭ እንበል እስኪ እስኪ ያዘኝማ፣ ይሉና ፋዘርም ቁጭ ላሉ ረረረ ጀግ ነው የለ እንደ ይላል። አዎ ጀግኛ ሁንማ ተመስጊን ነው ይላሉ ፋዘር። እኔ የምለውት ግን ፋዘር የህክምናው ጉዳይ እንዴት እየሄደ ነው? ባለፈው ሐኪም ቤት ከርኩኝ በኋላ ትንሽ ቅልል እያለኝ ነው ይላሉ። ምን አይተው ገና እንደ ህጻን ልጅ የሚፈነጥሱበት ጊዜ ሩቅ አይሆንም ይላቸዋል። አይ ልጅ ሆጉስ ቀርቶ በቅጡ በኮነነኝ ይላሉ ፋዘር። እንዲ ምን ማለት ነው ደግሞ በመዳኑ ቀርቶብኝ በቅጡ በሞትኩት እንዲ ምንድን ነው? ምን ነው ስለ ሞት ስሚያወሩት ለምንድን ነው? እች ልጅ እኮ ሳልወልዳት አሰቃየኋት ብዬ ነው ልጄ፣ ተወስኪ ይላሉ። እንደዚህ ሲሉ ግን ሀና ብትሰማ ትቀየመውታለች። አዎ እሱስ ልክ ነህ። እኔ ከዚህ በኋላ አልወለድኩሽም አልላትም። እኔን ደስተኛ ሁን ይሉኝ አልነበረ እንዴ ፋዘር? እመኑኝ በቅርቡ የእኔ ደስታ በእርስዎና በሀና እንዲጋባ አደርጋለሁኝ። አይ ልጄ መቼ ቀላል ሆነና ብለህ ነው ልጄ ሀናን። አልወለድካትም ከሀና ከጫፏ እንደማልደርስ አቃለሁ ግን መልካም ሰው ሆኜ እንደማኮራው አውቃለሁኝ ይላል። ሀናን ከማግኘቴ በፊት በሱስ የተዘፈኩ ሰው ነበርኩኝ። እናም ስለ እኔ መለወጥ አንድ ካህን ነበሩ። እናም ምክንያት የሆኑት ለመለወጤ እርሳቸው ነበሩ። ግን የእኔን መለወጥ ሳያውቁ እኒያ ካህንም ሞቱ። እኔም ያንተን መለወጥ ሳላይ እንደ ካህኑ እንዳልሞት እሰጋለሁ ልጄ ይላሉ። በፍጹም እንደዛ አይሉ አይበሉ፣ ምናልባት መለወጥ ከባድ ቢሆንም በቅርቡ እለወጣለሁ። እንደዛ አይበሉ በልበል። አሁን ፀሐይዋም እየከረረች መጣች። በል ወደ ቤት እንግባ ይሉና ፋዘርም በሊያዘኝ ደግፍና አንሳኝ፣ ትንሽ ብድግ አድርገኝ ይሉና ይነሳሉ። ገናማ ወጣት ወጣት እየሆኑ ነው እኮ። አሁን ተመስገን፣ ክብሩ ይስፋ፣ ተመስገን ይሉና ቤታቸው ሄዱ። ቤት ቁጭ እንዳሉ ሀና መጣች። ሀና አባ እንዴት ዋልክ? ምን ሆነሻል ልጅ? ምን ሆነሽ ነው? እንዴት በዚህ ሰዓት ከተፍተ ያለሽ? አባዬ ታድያ ሌላ ለምን ምን መሄጃ አለኝ እንዴ ሃንዬ? ይላሉ። አቤት አባዬ። ምን ሆንኩኝ? ምን አየህብኝ? እኔ እንጃ ብቻ፣ ልጄ የሆነ ነገር ያለ ይመስለኛል። እንዴት አባ? ምን አለ? እንዴት ባለፈውም ያደላላ መጥቶ የሆነ ሊያወጣጣኝ ፈልጎ ነበረ። ምንም ሁኔታሽ አላማረኝም ልጄ። አባዬ ምንም አትጨነቅ አንተ። እኔ ምንም አልሆንኩም ደህና ነኝ። አይ ልጄ፣ መጨነቅማ እንዴት ይቀራል? እንዲ አባዬ፣ ለምን ትጨነቃለህ? ዶክተርን አግኝተሽው ነበር እንዴ? ኧረ አላገኘሁትም። እንዴ ለምን ጠየከኝ? ምናልባት እሱ ይሞታል ብሎሽ ከሆነ የምትጨነቂው ብዬ ነው። በስማሙር መንፈስ ቅዱስ አባዬ፣ ምንድ ምትለው እኔ ጉዳይ የምትጨነቂው አንቺ ነሽ ብዬ ነው። አባዬ እኔ ባንተ ጉዳይ አይደለም ካሴር ጋ ባለው ጉዳይ ነው ትንሽ የምጨነቀው እንጂ ባንተ አይደለም። አባዬ ግን ምግብ ብልታል አለ አባዬ። አዎ በልቻለሁ አሁን ቁጭ ብዬ ስለዋልኩ። ልጄ ቤተክርስቲያን ደረስ ብዬ ልምጣ፣ አንቺ እዚሁ ተቀመጭ። እንዴ፣ እንደውስ ለምን አብረን አንሄድም? ትላለች ሐና እሰይ፣ ጥሩ በይ፣ ላንቺም ቀለል ይልሻል። በይ አብረን እንሄድ ይሉና ፋዘርና ሐና ወደ ቤተክርስቲያን ይሄዳሉ። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ በማድረግ ተባበሩኝ፣ አግዙኝ።